በአማራ ክልል በአገዛዙ ጦርና በፋኖሎች መካከል የሚካሄደው ውጊያ አሁንም አድማሱን አስፍቶ ተባብሶ ሲቀጥል ዛሬ ያደረሩን በተደረገ ከባድ ትንቅንቅም አራት እጅግ ከባድ የተባሉ ኮንክሪት ምሽጎች በፋኖ መሰብራቸውን ወታደር ምንጮች ገልጸዋል። በዚህ ዙሪያ ተጨማሪ መረጃ ይዘናል፣ በስፋት ትሰሙታላችሁ። በጀነራል አበው ታደሰ ትዕዛዝ የገቡት ልዩ ኮማንዶዎች ገብተው መቅረታቸው ሲነገር አብረው የተጓዙት አድማ በተናናም መንገድ መሪ ሚሊሻዎችም ከባድ ጉዳትን ማስተናገዳቸውን ሲሰሙ መረጃውን በዝርዝር ዘኗል። ታደምጡታላችሁ። የአገዙ ሰራዊት በአማራ ፋኖ ብሔራዊ ኃይል ደረሰበትን ጥቃት መቋቋም ሲያክተው በፋኖ አሰላለፍ ና መጠነኛ ውጊያ ብቻ ከመደምሰ ስለ መዳን የወረዳ ከተሞችን ጥሎ መፈርጠት ጀምሯል ሲል አርበኛ አማረ ታዘዘ ገልጿል። ይህም የመረጃ ጊዜያችን ትኩረት ነው። በስፋት ታደምጡታላችሁ። ሰላም ጠና ያስጥልን። የተከበራችሁ ነው የተወደዳችሁ የሚዲያችን ቤተሰቦች እንደምንቆያችሁ፣ ክቡራን ቤተሰቦች በዚህ መረጃ ጊዜም ቀደም ሲል ባርሶ ያስደመጥናችሁ ዜናዎች፣ እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና እና ሼርን ታደርጉ ብትትና ይጠይቅን። በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም በአማራ ክልል ባገዘው ጦርና በፋናሎች መካከል የሚካሄደው ውጊያም አሁንም ተባብሶ ሲቀጥል ዛሬ አዳሩን በተደረገ ከባድ ትንቅንቅም አራት እጅግ ከባድ የተባሉ ኮንክሪት ምሽጎች በፋኖ መሰብራቸውን ወታደራዊ ምንጮቹ ገልጸዋል። የአማራ ፋኖ ቢራዊ ኃይል ምስራቅ አማራ ቀጠና ሚሊክዝ ንጉስ ሚካኤል አሊኮር በዘመቻ ኮማንዶ ደምሰው ከተማው ከፍተኛ የጦር ሜዳ ድል ማስመዝገቡንም አስታውቋል። በምዕራብ ወሎ ግንባር መሃል ሳይንት ወረዳ ውስጥ እስከረም አንድ ቀን 18 ዓ.ም ጀምሮም እስከ ትናንት እኩለቀን ድረስ በተደረገ ትንቅንቅ የንጉስ ሚካኤል አሊኮር ሰራዊት የመሃል ሳይንት ወረዳ መቀመጫ የሆነችው ደንሳ ከተማ ውስጥ መግባቱም ተረጋግጧል። ከኩር ሰራዊት መካከል የአማራ ሳይንት መቅደላ ክፍል ጦር፣ የመብረቅ ክፍል ጦር ና የእንጂነር ደሳለኛ አሰፋ ክፍል ጦር የተወሰኑ ሀዶች ተወጣተው በሰረት ኦፕሬሽን እስካሁን በደርሰ መረጃ መሰረትም ከሰላሳ በላይ ያገዙ ኃይሎች መደምሰሱን ፋኖ ሲያስታውቅ አንድ አደመብተና ሻለቃ መሪና አንድ ሻምበል መሪ እንዲሁም ሶስት የወረዳ አመራሮችም አብረው እስከ ወዲያኛው ተሸኝተዋል ነው የተባሉ ምንጮቹ አክለውም በኦፕሬሽኑ አስራ አንድ የጠላት ምርኮኛ ተያዝ ያሉ ሲሆን የተደመሰሰው ጠላት ቁጥር ሊጨምር እንደሚችልም ይገመታል ብለዋል። በምን ልክዝ ምክትል ዘመቻ መሪው ኮሎኔል ፈንታው ሞኩየም በዙ ምክትል ወታደራዊ አዛዥ ሻለቃ ሀብታም ደምሴ እንዲሁም በንጉስ ሚካኤል ኮር አዛዥ ባርበኛ አብነው ታደሰም በዙ ወታደራዊ አማካሪ በሻለቃ ክንዱ ሰውን የተመራው የደንሳ ኦፕሬሽን የአገዛዙ ጦር አራት ከባድ ምሽጎች መሰብራቸውም ሲነግርም በከተማይቱ ዳር ማለትም በጉራርሽነት በዙሃም በጎጃም በርና በሙያ እንዲሁም ቴክኒክ የነበሩ ምሽጎች ሙሉ በሙሉ ተሰብረዋል ተብሏል። በዚህ ከባድ ትንቅንቅ አገዛዞች ሲጠቀምባቸው የነበሩ ቁሳቁሶችና ሌሎች ንብረቶች በኮሩ ሰራዊት እጅ ገብቶም ወደ ፋኖ የጦር ሰፈር የተወሰዱ ሲሆን በኩልልመ የተመረው አገዙ ኃይል እስከ ዛሬው በበለጠ አኳኋን ከባድ ሰባዊ ክሳራ ጭምር እንደደረሰበት ነው የውስጥ ወታደራዊ ምንጮቹ የገለጹትም። ይህ በእንዲህ እንዳለ የአማራ ፋኑ ብሔራዊ ኃይል ምስራቅ አማራ ቅጠና ሚሊክዝ ንጉስ ሚካኤል አሊኮር በቀኝ አዝማች ታግሶ አድራጋው ስም ይሰየመ ዘመቻ በማወጅ በኮሩ ስር ያሉ ክፍለ ጦሮችን ልዩ ዘመቻም በተመሳሳት ውጊያ በመክፈት አገዛዙ ሰራዊት ላይ ከባድ ሰብዓዊና ቁሳዊ ክሰራም እያደረሱ እንደሚገኙ አስታውቀዋል። አፋባ ሚሊክዝ በንጉስ ሚካኤል አሊኮር ስር ከመብረቅ ክፍለ ጦር አንድ ሻለቃ ከአማራ ሳይንት መቅዳላ ክፍለ ጦር አራት ሻለቃም ከታቦር ተራራ ብርጌድ አንድ ሻለቃና ከኢንጂነር ደሳለኝ አሰፋ ክፍለ ጦር አንድ ሻለቃ የተውጣጣ ጥምር ኃይል በተመሳሳት ያገዘው ጉዳዮች ላይ ዘመቻ ቀኝ አዝማች ይታገሱ አድርገው በሚል አዲስ አዋጅ በማወጅ ድል እያስመዘገበ መሆኑንም ይፋ አድርጓል። አገዛዙ ይንቀሳቀስበት መደበረው አማራ ሳይት ግንባር ፋኖ የታለመ ኦፕሬሽን በማካሄድ ገና ከጅምሩ ጥቅምት አንድ 2018 ዓ.ም በበርካታ ድሎች ታጅቦ ፍልሚያው ተጠናክሮ ይቀጥላል ሲልም ነው የፋኖ ቃል አቀባዩ የገለጸው። በዘመቻው የመጀመሪያ ቀን ከቀኑ 9 ሰዓት እስከ ጠዋቱ 1 ሰዓት ለተከታታይ 15 ሰዓታት ድረስ እጅግ እልህ አስጨራሽ ውጊያ የተካሄደ ሲሆን ከኢንጂነር ደሳለኛ ሰፋ የመጣችው ሻለቃም ከመካነ ሰላም ከተማ ተነስቶ ሽፋ ይገፋል የገሰገሰውን ጥምር ጦር ቀይ ዋሻ ወይም ጓሳ ላይ ወገቡን ብላ መልሰዋል ይችላል የገለጸው የፋኖ ቃል አቀባዩም። በተመሳሳይ መልኩ ከታቦር ተራራ ብርጌድ የመጣችው አንድ ሻለቃ ከአማራ ሳይንት በወርቅ ማውጫም በወርቅ ማውጫ በኩል ገብቶ ሊያግዝ የነበረውን ጥምር ጦር ድባቅ መተዋለች ብሏል። የተቀረው ሻለቃ ሙሉ ለሙሉ መሃል ሳይንት ወረዳ ወይም ዴንሳ መግባ ቀድሞ በኮንክሪት የተሰራ ምሽግ ውስጥ የገባውን የአድማ ብተናና የሚኒሻ ኃይል እንደ ቅጠል በማርገፍ ታላቅ ድል አስመዝግበዋል ሲሉ የገለጹት ሌላኛው ምንጫችን በዚህ ለአስጨራሽ ትንቅንቅ የኮንክሪት ምሽግ ሚሊሽዎች ግለመስ ብረት ድገት ተጋድሎም 17 አድማ ብተና ሲሞት 9 ከባድ ቁስለኛ ማድረግ ሲቻል 5 ሚሊሻና ፖሊስ የሞተ እንዲሁም ሁለት ከባድ ቁስለኛ ማድረግ ተችሏል ብሏል። በዚህ የኮንክሪት ምሽግ ሰበራ ተጋድሎም በፋኖ በኩል ሁለት ቀላል ቁስለኛና አንድ የፋኖ አባል መስዋዕት መክፈሉንም ምንጮች አክለው ገልጿል። በሌላ ምርጃችን ችን የአብይ አሕመድ ሰራዊት በአፋባ የደረሰበትን ጥቃት መቋቋም ሲያክተው በወገን አሰላለፍና መጠነኛ ውጊያ ብቻ ከመደምሰስ ለመዳን የወረዳ ከተሞችን ጥሎ መፈርጠት ጀምሯል ሲል አርበኛ አማረት አዘዘ ገለጽም። ከሰሞኑ ዘመቻ አደም ወይም አባናደው ደው በሚሊሊክ እዝ ከፍተኛ ውርደት ተከናንቦ ያገዙ ሰራዊት ባሳምነው እዝ ተጨማሪ ውርደት ተከናንቦ ከተሞችን ለቆ እየወጣ ነው ሲል ገለጸው አርበኛም። ደቡብ አማራ ቀጠና አሳምነው እዝ አጼ ዘር ያዕቆብ አንደኛ ኩር በሸዋ ቀጠና በተደጋጋሚ በብልጽግና መራሹ የጥፋት ቡድን ላይ በወሰደው የደፈታና የመደብኛ ሰኞ ውጊያም ክፉኛ የተመታው ያገዛው ሰራዊት በፍርሃት ቆፈን ተውጦ የግሽ ራቤል ወረዳ ዋና መቀመጫ ራቤል ከተማን ለቆ ወጥቷልን ብሏል። የብልጽግና ቡድን ከራቤል ከተማ ሲወጣ ለአማራጅ ያለውን ጥላቻ በሚያሳይ መልኩም በርካታ የማህበራዊ ተቋማትና የፋይናንስ ተቋማትን ዘርፎናው ደግሞ የሄደ ሲሆን በተለይም ባንኮችና የጤና ተቋም ንብረት በሚዘገነ ሁኔታም ዘርፎ ወጥቷልን የተባሉ ባሳምነው ጸጊ መንፈስ ልጆች ከባ ውስጥ የነበረችውን የራቤል ከተማን ለቆ የወጣው ያገዙት ቡድን በጀኔራል አበባው ታደሰ ከመደምሰስ ለቀው ውጣ በሚል ሚልቅተኛ ትዕዛዝ እንደሆነም ከቦታው ያሉ ምንጮች ገልጸዋል። ቡድኑ የግሸራቤል ወረዳ ዋና ከተማ ራቤልን ለቆ እንደወጣም የአፋባሃ ደቡብ አማራ ከተና አሳምነው እዝ አጼ ዘር ያዕቆብ አንደኛ ኮር የብሩክ የደምሴ ክፍለ ጦር ከተማዋን ተቆጣጥሮም ከማህበረሰቡ ጋር ውይይት እያደረገ እንደሚገኝ መረጃውን ያደርሰን አርበኛም አማራ ታዘዘም፣ የአፋባሃ ደቡብ አማራ ከተና አሳምነው እዝ አጼ ዘር ያዕቆብ አንደኛ ኮር ህዝብ ግንኙነት ኃላፊ ነው። የተከበራችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበርም በቀጣይ በሌሊ ዜናዎች እንዲሁም ጥቆሞ እስከምንገናኝ በያላችሁበት ያለምጫ በሰላም ቆዩኝ።